እናታቸው አሚና ነብዩን ሰለላሁ ዐለይሂ ወሰለም ከአጎቶቻቸው ጋር ለማስተዋወቅ ብላ ረጅም ጉዞ ለማድረግ ወሰነች። በጉዞም ላይ ከአገልጋዩ በረካ ጋር ለመሄድ ወሰነች። ቤተሰቦቻቸውን ተሰናብተው ጉዞአቸውን ጀመሩ። በጉዞ ላይም ሳሉ እናታቸው አሚና ጥሩ ስሜት የተሰማት አልነበረም። ለወራት ያህል ነብዩ ሰለላሁ ዐለይሂ ወሰለም ከአጎቶቻቸው ልጆች ጋር ጥሩ ጊዜን አሳለፉ። በሚመለሱበት ጊዜ ግን እናታቸው አሚና በጣም ታማ እዛው አረፈች። አቡዋ በሚባል ቦታ ላይ ተቀበረች። አሁን ነብዩ ሰለላሁ አለህ ወሰለም ስድስት ዓመት ሞልቷቸው እናታቸውንም አባታቸውንም አጥተዋል። ከዛም አያታቸው አብዱል ሙጠሊብ ማሳደጉን ተረከቡ። በጣም ይወዷቸውና ከጉናቸው ያደርጓቸው ነበር። አብዱል ሙጠሊብ በተለምዶ ሁል ጊዜ ከካዕባ አቅራቢያ ቀይ ምንጣፍን አንጥፈው ይቀመጡ ነበር። በዛ ቀይ ምንጣፍ ላይ የልጅ ልጃቸው ነብዩ እንጂ ማንም ተቀምጦ አያውቅም ነበር። ይህም ያሳየው አብዱል ሙጠሊብ ነብዩን ምን ያህል እንደሚወዳቸውና እንደሚያቀርባቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ለትልቅ ነገር ይበቃሉ ብሎ ያስብ ነበር። በኋላ ግን አያታቸውም አብድል ሙጠሊብ በጣም ታመሙ እና ነብዩ አጠገቡ ሆነው ያስታመሙት ጀመር። አብዱል ሙጠሊብ ለነብዩ አጎት ለሆነው አቡ ጣሊብ ነብዩን በጥሩ እንክብካቤ እንዲያሳድጋቸው አስጠነቀቀው። አቡ ጣሊብ እና ሚስቱ ነብዩን በማሳደጋቸው በጣም ደስተኛ ነበሩ። አቡ ጣሊብ ከበኑ ሐሺም ልጆች አብልጦ ይወዳቸውና ይንከባከባቸው ጀመር። በዛ ጊዜ አቡ ጣሊብ ታላቅ ክብር እና ስልጣን ያለው ሰው ነው። በጎሳውም የተከበረና ለንግድ የሱ ቅፍለት ወደ ሶሪያ እንዲሁም ወደ ተለያዩ ሀገራት ይጓዙ ነበር። በአንድ ወቅት በውጭ ንግድ ላይ ለመቆጣጠር ጉዞ ሲወጣ ነብዩን ከሱ ጋር አብሮ እንዲወጡ አደረገ። በዛ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አስራ ሁለት አመታቸው ነበር ለብዙ ቀናት ከተጓዙ በኋላ ግብይት ወደሚያደርጉባት በስራ ወደምትባል ሮማውያን ወደሚኖሩባት መንደር ደረሱ። እዛም እያሉ አንድ አስገራሚ ገጠመኝ ገጥሟቸው ነበር። በዛም ቦታ ላይ አንድ ባሄራ የሚባል ሞኖክሴ ይኖር ነበር። ይህም ሞኖክሴ ጥንታዊ የሃይማኖት መጽሐፎች ነበሩት። በሥራ ዘርፍ ላይ አነስተኛ ዕቃን እየሸጠ ከባድ ኑሮን ይገፋል። ባሂራ አዘውትሮ ለንግድ ወደዚህ የሚመጡ ጭነቶችን ይመለከት ነበር። ልክ እያየ ባለበት ጊዜ የአቡጧሊብን ቅፍለቶች ይመለከታል። በአቡጧሊብ ቅፍለትም ላይ ለየት ያለና አስገራሚ የሆነ ነገር አስተዋለ። በአንዱ ግመል ጭነት ላይ ነጭ ዳመና ጥላ የሆነላቸውን ነቢዩን ተመለከታቸው። ያም ዳመና በሰማዩ ላይ ብቸኛ ዳመና ነበር። ነብዩ ሰለላሁ ዓለይህ ወሰለም ልክ የዛፍ ጥላ ስር ሲሆኑ ያ ዳመና እዛው ቆሞ ጠበቃቸው። ይህም ነገር ሞኖክሴውን በጣም አስገረመው። በሱ መጽሐፍ መሰረት በቅርብ ነቢይ እንደሚመጣ ያውቅ ነበር። ከመሞቱ በፊትም ያንን ነቢይ የማየት ፍላጎት ነበረው። ያየው ነገር የነቢይነት ተአምር ነው ብሎ ምኞቱን ለማሳካት ወሰነ። ሞኖክሴው ለአቡ ጣሊብ ጀማዐዎች አብረው ከሱ ጋር ምሳ እንዲበሉ ጋበዛቸው እና አቡ ጣሊብ ይህንን ይህን ባዩ ሰዓት በጣም ተገረሙ ሁሌ በዛ በኩል ባለፉ ጊዜ እንደዚህ ጥሪ አድርጎላቸው አያውቅም ነበር እና አቡ ጣሊብም ግብዣውን አክብረው ወደ እሱ ቤት ሄዱ። ሞኖክሲውም ግብዣውን በመቀበላቸው በጣም ደስተኛ ነበር። ጀማዓው ሁሉም በአንድ ላይ ሆነው ራት ሲበሉ ሞኖክሲው ሁሉም ሰው ተገኝቷልና አላቸው አይ አንድ ልጅ አለ ግምላችንን እየጠበቀ ያለ ልጅ ነው ብሎ አንዱ ተጋባዥ መለሰ ባሂራ ልጁ አብሯቸው እንዲቀላቀል አጥብቆ ጠየቃቸው ያ ልጅም ነብዩ ሰለላሁ ዐለይሂ ወሰለም ነበሩ ባሂራ ልክ የነብዩን ፊት ሲመለከት በጣም ተገረመ ምክንያቱም የታላቁን ነብይ መምጣት በመጽሐፍቱ ስለሚያውቅ እና ነብዩ ላይ ምልክቶችን ስላየ ነበር። ባሂራ ነብዩን በገበታው ላይ እንዲሳተፉ ጋበዛቸው። በመጽሐፉ ይህ ነገር የተተነበየ ቢሆንም በኋላ ላይ ነብዩን ወደ ውጭ ወስዶ ጥያቄ ሊጠይቃቸው ፈለገ። ስለ አላህና ስለ እሳቸው ሕይወት ብዙ ነገር ጠየቃቸው። ምሳሌ ሲተኙ እንዴት እንደሚተኙ ምን እንደሚሉ ምን እንደሚያስቡ የመሳሰሉትን ጥያቄ ጠየቃቸው ነቢዩም ለተጠየቁት ጥያቄ ሁሉ ትክክለኛ መልስ ሰጡት ከዛም ሞኖክሴው ወደ አቡ ጣሊብ ሄዶ ከነቢዩ ጋር ግንኙነታቸው እንዴት እንደሆነ ጠየቀው አቡ ጣሊብም ነቢዩ ልጃቸው እንደሆነ መለሰለት ባሂራም ይሄ ነገር ሊሆን አይችልም፣ ምክንያቱም ልጁ ወላጅ አልባ ነው። አቡ ጣሊብም እኔ አጎቱ ነኝ በማለት መለሰለት። ባሂራም ለአቡ ጣሊብ ይሄ ልጅ ነብይ እንደሆነና በመጽሐፉ ላይ የተገለጸውን ነገርና ያነበበውን ነገር ሁሉ ነገረው። በዚህ ልጅ ላይ ብዙ ተአምራዊ ነገራቶችን አይቻለሁ በጉዞ ላይ ሳላችሁ ፀሐይ እንዳይጎዳቸው አላህ ሱብሐንሁ ወተዓላ ዳመናን ይልክላቸዋል። ዳመናውም አብራው ከነቢዩ ጋር ትጓዛለች። ልክ ዛፍ ጋር ሲደርሱ ዳመናዋ ትቆማለች። ዛፎቹም ቢሆኑ ለእሱ ጥላ ለማድረግ ጎንበስ ሲያደርጉ አይቻለሁ። ታዲያ ይህን የመሰለ ተአምር ለአላህ ነቢይ እንጂ ለማን ይገባል ብለህ ታስባለህ? አላህ የእሱን ትእዛዝ ለሕዝቦቹ እንዲያስተላልፍ ነቢያቶችን በምድር ላይ ይመርጣል። ልጁን በሰላም ወደ መካ መልሰው። ህዝቦቹ ይህንን ነገር ሲያውቁ የሚወዱትንና ታማኝ የሚያደርጉትን ሙሐመድ ሊገሉትና ከሀገር ሊያስወጡት ይፈልጋሉ።

አባታቸው ሳይወለዱ ነ ሞተው እናታቸውን በስድስት ዓመታቸው ሞተች። ከዛም አያታቸው የአብዱልሙጠሊብ ጋር እስከ ስምንት ዓመት ካደጉ በኋላ አያታቸው ሞቱባቸው እና የልጅነት ህይወታቸው በጣም አሳዛኝ ነበር። ከዛ በመቀጠል አጎታቸው አቡጣሊብ ጋር ነው ያደጉት። በጣም አያዝሙላቸው እጃቸውን ይዞ እንዲህ አለ፣ ይህ ሰው የዓለማት ሹም ነው። ይህ የዓለማት ጌታ መልእክተኛ ነው። ይህን ሰው አላህ ለዓለማት ስነትና ሪራ ይልከዋል አለ። ከዛም በጥሩ ሁኔታና ክብር አስተናገዷቸው። አይሁዶችና ና ሮማኖች ሊዋጓቸው ስለሚችሉ እጃቸው ወደ ሻም አትግባ ብሎ አቡጣልብን መከሯቸው። አቡጣልብ ወደ መካ ተመለሱ። ነቢዩም በተለምዶ መሰረት የሚያስችላቸው የኢድቤ ደረጃ ላይ ሲደርሱ በበኒሳ ከተመለሱ በኋላ ከባለፈው ወየሩች ትራው ወይም ቀራራይ ተተከበሩ ፍየል ይጠብቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በወጣትነታቸው ይነግዱ ነበር። በስራቸውም ላይ በታማኝነታቸው በእውነተኝነታቸውና በቁጥብነታቸው ይታወቁ ነበሩ። ዕድሜያቸው በተመረ ጊዜ ከቁረይሽ ሴቶች በደረጃውና በገንዘብ ብልጫ ነበረች ሴት ጋር ይሰሩ ነበር። እቺም ትልቅ ሴት ስሟ ኸዲጃ ቢንት ኹወይሊድ ትባል ነበር። እሳቸውም እሷ ጋር በታማኝነትና በቅንነት ያገለግሉ ነበር። እሷም በስነ ምግባራቸው በመማረክ ለትዳር ትጠይቃቸዋለች። ነቢዩም ለብዩም ጥያቄውን በእሽታ ይቀበላሉ። በሚጋቡ ጊዜ ነብዩ ሀያ አምስት ዓመታቸው ሲሆን ከድጃ ደግሞ አርባ ዓመቷ ነበር። በፍቅር አብረው የኖሩ ሲሆን ከእሷም ስድስት ልጆች አፍርተዋል። ነቢይነትና ዳዕዋ ነቢይ መሐመድ ሰለላሁ ዓለይሂ ወሰለም እድሜያቸው እየጨመረ ሲሄድ መጨነቅ ደስታ ማጣትና ከሰው መለየት ፍላጎት ያድርባቸው ጀመር። በዛ ልቅል ባቸው በጀመረ ጊዜ ይህ ፍላጎታቸው እየጨመረ ሄደ። ይህን ሲያደርጉ የሆነ ነገር ለብቸኝነትና ከሰው ለመለየት የሚጋብዛቸው ይመስል ነበር። በዓመት አንድ ወር በረመዳን በሒራ ዋሻ ለብቻቸው ሆነ በነቢ ኢብራሂም ዓለይሂ ሰላም ትንክሪት መሰረት አላህን ይገዙ ነበር። አንድ ወር ሞልቶቸው የወሹን ጉርበትና ያስጨርሱ በማለዳ ወደ መካ ሄደው ካዕባን ጠውፈው ወይም ዞረው ወደ ቤታቸው ይመለሳሉ። ይህንን ድርጊታቸውን ለሶስት ዓመት ፈጽመዋል። ዕድሜያቸው አርባ ሲሞላ ጥሩ ወማየሁና ባዩት መሠረት በግሃዴ ይከሰት ነበር። በአርባ አንድ ዓመታቸው በረመዳን ወር በሂራ ዋሻ ተቀምጠው አላህን በመገዛት ላይ እያሉ ዚብሪል በድንገት ነቢይነትና ወሕይን ይዞ መጣ። ወጣ። ከዛም ተንፈስ በጥራቸው ድረስ ያዛቸውን አለግቸው። ኢቅራእ አንብብ ሲላቸው ነቢዩም ማንበብ አልችልም አሉት።